ሌላኛውን ጉዳይ ደግሞ እንመልከት። የፊዮረንቲናና የዩቬንቱስን ጨዋታ እናንሳ። እንግዲህ ይሄ ትልልቅ መራርነት ካለባቸው ደርቢዎች መካከል አንዱ ነው ና ይህንን ጉዳይ እንመልከተው። ልክ ነው። በፊዮረንቲና ና በዩቬንቱስ መካከል በዚህ ሳምንት መጨረሻ ቅዳሜ ለት ጨዋታ ይደረጋል። ብዙ አይነት ደርቤዎች አሉ አይደለም። ዛሬ ማንሳት የፈለግኳቸው የደርቤ አይነቶች ብዙ አቻነት የሌለባቸው ናቸው የታሪክ አቻነት ማለት ነው። ግን በአንደኛው ወገን በተለይ መራርነት አለ የተበዳ አይነት የቪክቲም ሁድ ስሜት ያለባቸው ደርቢዎች አሉ። ፊዮሬንቲና ና ዩቬንቱስ የአንድ ከተማ ቡድኖችም አይደሉም። እንዲያውም ለፍሎረንስ የሚቀርበው ሲሲሊ እንደ ሲየና አይነት ቡድኖች ወይም እንደ ቦሎኛ አይነት ቡድኖች ናቸው። ግን እንደ ዩቬ የሚጠሉት ቡድን የለም። እኔ ብዙ የባላጋራ ቡድን ደጋፊዎች ዩቬንቱስን ቢጠሉ ብዙ አይገርመኝም። ለምን አይገርመኝም? አንደኛ ስንት ዋንጫ ነው ያሸንፈው ዩቬ፣ እና ብዙ የሚያሸንፍን ቡድን ትጣ ያለሽ፣ እሱ ደግሞ ባህራዊ ነው፣ ተፈጥሯዊ ነው። ዩቬ በታሪኩ ሰላሳ ስድስት ሴሪ አ አሸንፏል፣ አስራ አራት ኮፓ ኢታሊያ አሸንፏል፣ ዘጠኝ ሱፐር ኮፓ ኢታሊያ አሸንፏል። እነዚህ ናሽናል ሬከርዶች ብቻ ናቸው። ቻምፒየንስ ሊጎች አሸንፏል። ፊዮረንቲና ሁለት ጊዜ ብቻ ነው ያሸንፈው ስድስት ጊዜ ኮፓ ኢታሊያ አንድ ጊዜ ሱፐር ኮፓ ኢታሊያ ነው አሸንፏል። እና ለሌሎቹም ቡድኖች ቢሆን ሁሌ ዩቬንቱስ ስለሚበልጥሽ እና ሶስት ኮከብ የለጠፈ ቡድን ስለሆነ ዩቬንቱስን መጥላት የሚጠበቅ ነው። በየሀገሩ በሌሎች ደጋፊዎች በጣም የሚጠሉት በጣም ውጤታማ የሆኑት ቡድኖች ናቸው፣ ሌላ ዩኒክ ምክንያት ከሌለሽ በስተቀር። ስለዚህ ዩቬ በፊዮረንቲናም በሌላም ደጋፊ ቢጠላ ብዙም ያስገርም አይደለም። ግን ዩኒክ ታሪክ ግን አላቸው። እንደምታቂው ዩቬንቱስ በሁለት ትልልቅ የእግር ኳስ ጨዋታ የማጭበርበር ቅሌቶች ውስጥ የመሳተፍ ታሪክ ያለው፣ የቅርብ ጊዜው የ2006 ስኩዴቶ የተቀማበት፣ ከዚህ በፊት ያሸነፋቸው ሁለት የሴሪያ ዋንጫዎች የተወሰዱበት፣ ወደ ታችኛው ዲቪዚዮን እንዲወረወር የሆነበት ሉችያኖ ሞጊ የሚባሉት የዚህ ሸፍጥ ራስ የነበሩት ሰው ለዘላለም በህይወት እስካሉ ድረስ ከእግር ኳስ እንዲታገዱ የሆኑበትም። አሉ በህይወት አሁንም፣ ግን ኢሬሌቨንት ናቸው። የዓለም ትልቁ የስፖርት ዳይሬክተሮች ስታር የነበሩ ሰው ናቸው። ስለዚህ ዩቬ የሚያሸንፋቸው ድሎችን በንጽህና የተገኙ አይደሉም። አስራ ዘጠኝ ሰባዎቹ ላይ እንደዛ አድርገዋል። ሁለት ሺዎቹ ላይ እንደዛ አድርገዋል። ዳኞች ይገዛሉ፣ የሚመች መርሃ ግብር ለእነሱ እንዲወጣ ያደርጋሉ። ያኔ ደግሞ የጣሊያን ፖሊስ ሳይቀር የተሳተፈበት ብዙ የስልክ ቅጂዎች የተቀረጹበት ብዙ ምስክሮች የተገኙበት ውሳኔ ነበር። ስለዚህ ብዙ የጣሊያን ቡድኖች ዩቬ ትልቁ ቡድን ውጤታማው ቡድን በመሆኑ ብቻ ሳይሆን ድሎቹን የሚያገኘው በንጽህና አይደለም የሚል ስሜት ስላላቸው እንዲህ ያደርጋሉ። ፊዮረንቲና ግን የራሱ ተጨማሪ ምክንያቶች አሉት። ዞና አንቲ ጎቢዛታ ይሏቸዋል የዩቬንቱስ ደጋፊዎችን የፊዮረንቲና ደጋፊዎች ምክንያቱም እንደዚህ ጎንበስ ብለው ጎበጥ ብለው ስለሆነ ስራ ይሰሩ የነበሩት በፊያት ካምፓኒ ውስጥ፣ እንደዛ ለማለት ሃንችባክስ ነው ለማለት እንደዚህ አይነት ስም ይሰጧቸዋል። ግን እሱ ብቻ ሳይሆን ሌቦች ይሏቸዋል። ግራትሴ አዲዮ ኖን ሶኖ ጎቦ፣ እንደነሱ ያጎነበሰ ስላላደረከኝ አመሰግናለሁ ምናምን ሁሉ ይላሉ። እንግዲህ ይሄ ጥላቻ ከስርቆት ጋርም ግን የተገናኘ ነው። አንደኛ ዩቬንቱስ በመጀመሪያ በመጥፎ ምት ነው ከፊዮረንቲና ጋር የተገናኘ አስራ ዘጠኝ ሀያ ስምንት ላይ ፊዮረንቲና ከዩቬንቱስ ጋር ለመጀመሪያ ጊዜ በተገናኘ ጊዜ አስራ አንድ ለዜሮ ዩቬ አሸንፋቸው እና በዛ በጣም ተናደዱ። ከዛ ትንሽ ቆየና ደግሞ ከሀያ አምስት አመት በኋላ ዩቬ እንደገና ስምንት ለዜሮ አሸንፋቸው እና በዚህም በጣም ተናደዱ። ግን ደግሞ በጣም የመረራቸው አስራ ዘጠኝ ሰማኒያ አንድ ሰማኒያ ሁለት የውድድር ዘመን ላይ ነው። ያኔ የዩቬንቱስ ሌብነት ተጀመረ የሚሉበት ነው። ያኔ ምን ሆነ? ሁለቱም ቡድኖች በጨዋታው በውድድር ዘመን የመጨረሻ ጨዋታ እኩል ነጥብ ኖሯቸው ፊዮረንቲን ወደ ካሊያሪ ይሄድ ነበር። ካሊያሪ ደግሞ አንድ ነጥብ ብቻ ይበቃው ነበር በሴሪያ ለመቆየት ስለዚህ፣ ለዛች አንድ ነጥብ ነው ይዋደቅ የነበረው። ዩቬንቱስ ደግሞ ካታንዛሮ ከሚባል ቡድን ጋር ይጫወት ነበር። አሁን የፊዮረንቲና የታሪክ ጸሐፊዎች የሚሉት እዛ ጨዋታ ላይ ህጋዊ ጎል ተወስዶብናል፣ ንጹህ ጎል ተሽሮብናል። ያንን ጨዋታ አሸንፎ ቢሆን ኖሮ ፊዮረንቲና ሻምፒዮን ይሆን ነበር። በተቃራኒው ከካታንዛሮ ጋር በነበረ ጨዋታ ለካታንዛሮ ንጹህ የፍጹም ቅጣት ምት ተነፍጎ ለዩቬንቱስ በጣም አጠራጣሪ የሆነ ፍጹም ቅጣት ምት ተሰጥቶ ሊያም ብሬዲ የሚባል የድሮ የአርሰናል ተጫዋችም ነበር ግን ረጅም ጊዜ ለሳምፕዶሪያም ለዩቬንቱስም የተጫወተ የአርሰናል አካዳሚ ኃላፊ ሆኖ እስከ ቅርብ ጊዜ ድረስ ይሰራ የነበረ፣ ያኔ ግን ለዩቬንቱስ የተጫወተ ተጫዋች ያንን የፍጹም ቅጣት የምትጎል አስቆጠረና ዩቬ ሻምፒዮን ሆነ እና ያኔ ያቺን መዝሙር ደግሞ አወጧት። አሁንም የሚዘምሯት መዝሙር ቤግሊዮ ሴኮንዶ ቼ ላድሪ ሌባ ከመሆን ሁለተኛ መሆን ይሻላል የሚል ዩቬንቱስ ያንን ዋንጫ የወሰደው ዳኞች ገዝቶ ነው። ከዛ በፊትም ከዛ በኋላም የነበረው ታሪክ ደግሞ ይህንን የሚያረጋግጥ ነው። እዛ ጨዋታ ላይ ሸፍጥ ተሰርቶብናል። እንግዲህ ሁለቴ ብቻ ያሸነፈ በታሪክ በጣም ዩኒክ አጋጣሚ ብቻ የሚያገኝ ነው ፊዮሬንቲና፣ እንጂ ከጣሊያን ትልልቅ የእግር ኳስ ኃይሎች መካከል አይደለም። ሁለቴ ዋንጫ ወስዷል። ከናፖሊ በአንድ ነው የሚያንሰው። እንደዚህ ግን ከዩቬ 36 ዋንጫ ጋር ከኢንተር እና ከሚላን ኢንተርም ሀያ ዋንጫ ወስዷል። ሁለት ኮከብ ለጥፏል። ከነዛ ጋር የምናወዳድረው ከሆነ ግን በጣም ትንሽ ነው። እና ያንን ዩኒክ አጋጣሚ እንዳናገኝ ያደረገን ግን ዩቬንቱስ ነው። ግን ሌላ ጊዜ የፊዮረንቲና የላቪዮላ አይኖች የሆኑ ተጫዋቾችን ይወስዱባቸዋል። ዘ ዲቫይን ፖኒቴል የሚሉት ሮቤርቶ ባጂዮ የፊዮረንቲና የስስት ልጅ ነበር 1990ዎቹ መጀመሪያ ላይ እና አውሮፓ ሁሉ የሚቀናበት ነው። እና ከምንጊዜም ምርጥ አውሮፓያን ተጫዋቾች መካከል አንደኛው መልከ ቀናም ነው። ስለዚህ ብዙ እንስቶች ይወዱታል። ግን በክህሎቱ ምክንያት ደግሞ ብዙ እግር ኳስ አፍቃሪዎች የሚያደንቁት ተጫዋች ነው። እኛ ሀገር ጨምሮ ልጆች እያለን የባጂዮ ቁርጥ የሚባል ነበር። ከኋላ ዚች ጋር ጉቲ ነገር የሚያስቀሩ ልጆች አሉ አይደለም? ልክ እንደዛ። ከዛ ያኔ የነበሩት የፊዮሬንቲና ፕሬዚደንት ገንዘቡ አባበላቸው ዩቬ የዓለም ሬከርድ ነበር ያቀረበው ከ10 ሚሊዮን ዶላር በላይ ይህንን ተጫዋች ከላቪዮላ ወደ ቢያንኮኔሪ ለመውሰድ የዩቬ ተጫዋች ለማድረግ ተጫዋቹ መልቀቅ አልፈለገም አሉ። ወደ ዩቬ መሄድ አልፈለገም ነበር ግን ፊዮሬንቲና ገፋፋው፣ ፕሬዚደንቱ ገፋፉት እና ተጫዋቹ ወደ ዩቬ እንዲሄድ ሆነ እና ከዛ በኋላ ፍሎረንስ ተናጠች ነው የሚለው ታሪክ። ለሶስት ቀን የክለቡ ፕሬዚደንት ስቴዲየም ውስጥ በር ቆልፎ ነው የተደበቁት። በአርቴሚ ፍራንኪ ከወጡ በያዟቸው ጡቦች ሊወርዱባቸው የተዘጋጁ የፊዮሬንቲና ደጋፊዎች ነበሩ። ስለዚህ ለሶስት ቀን ከአርቴሚ ፍራንኪ ውጪ መሆን አልቻሉም። ከዘጠኝ ሰዎች ታስረዋል። ከ50 በላይ ሰዎች በከተማው ተነስቶ በነበረ አመጽ የተነሳ ተጎርተዋል የሮቤርቶ ባጆ ወደ ዩቬንቱስ መሄድ ግን ሌሎች ብዙ ተጫዋቾችንም ከዛ በኋላ ስላጡ ዩቬ ምርጥ ተጫዋቾች ይቀማቸዋል። መጀመሪያ በመጥፎ በሰፋፊ ውጤቶች ያሸነፋቸው በኋላ ሰረቀን አሉ። ከዛ ባጂዮን ወሰደው አይናቸውን ሮቤርቶ ባጂዮን ወሰደባቸው። ግን በቅርብ ጊዜም ሌሎች የተናደዱባቸው ዝውውሮች ነበሩ። ለምሳሌ የሁለት ሺ ሀያ የአውሮፓ ዋንጫ ያሸነፈው ሁለት ሺ ሀያ አንድ ላይ የተደረገውን ውድድር ያሸነፈው ስብስብስ ሁለት ተጫዋቾች ነበሩ ፌዴሪኮ ቤርናርዴስኪ እና አሁን በሊቨርፑል የሚጫወተው ፌዴሪኮ ኪየሳ። ሁለቱም የፊዮሬንቲና ልጆች ናቸው። ዩቬንቱስ ወሰዳቸው እና በጣም ንዴት ነበር። ከዛ ደግሞ ሮኮ ኮሚሶ የሚባሉት አሁን የፊዮሬንቲና ባለቤት የሆኑት ሰው ከደላቫሌ ወንድማማሾች ክለቡን ገዙትና አልሸጥም ብለው ቃል ገብተው ነበር ዱሻን ቭላሆቪችን። ቭላሆቪችም ወደ ዩቬንቱስ መጣ እና በእነዚህ ዝውውሮችም ከባጂዮ የተነሳ ቁስል ነው። ከዛ ደግሞ ዩቬ ሁሌም ምርጥ ተጫዋቻቸውን ይወስድባቸዋል እና በዛ ምክንያት በእነዚህ ምክንያቶች ሁልጊዜም እንዳልኩት ተፎካካሪነት ደርቢ አይደለም። አንዳንዶቹ ደርቢዎች ጠንካራ ፖለቲካዊ መሰረት አላቸው። የሪያል ማድሪድና የባርሴሎና ደርቢ አይደለም ግን፣ ምንም ጥያቄ የለም የስፔን ትልቁ ጨዋታ ነው። ስለዚህ እንዴት ልበለው ክልላዊነት፣ ወይ ተገንጣይነት፣ ወይ ሪጅዮናሊዝም ባርሴሎና ያንን እንደው እንደ ፖለቲካ አላማ ወክሎት በግልጽ እንደሆነ የፖለቲካ አቋም ይዞ አይቼ ሰምቼ አላቅም። ግን ባርሳ የሚወክለው የሆነ የካታሎኛ ማንነት አለ። ሪያል ማድሪድ ደግሞ የስፔናዊነት ሲምቦል ተደርጎ ነው የሚታየው። በስኮትላንድ የሬንጀርስ ና የሴልቲክ ጨዋታ ደግሞ ሃይማኖታዊነት አለበት በፕሮቴስታንት ና በካቶሊክ ክርስትናዎች መካከል ያለ ሴክቴሪያን በዓለም ላይ ብቸኛው ሴክቴሪያን ደርቢ ሳይሆን አይቀርም። እና በዚህ ምክንያት እሱ ደግሞ ሌላ ጠርዝ፣ ሌላ ጫፍ የያዘ የደርቢ አይነት ነው። አንዳንዶቹ በሀገሪቱ ትልልቅ ከተሞች መካከል ደግሞ ባለ ባላንጣነት ምክንያት በማርሴይ ና ፓሪስ በማንቸስተር ና ሊቨርፑል መካከል በከተሞቹ መካከል ባለ ታሪካዊ ዳራ ባለው የደርቢ ስሜት ምክንያት ያሉ ባላንጣነቶች ናቸው። እነዚህ የከተማ ደርቢ ሆኑ የሀገሪቱ ትልቁ ጨዋታ ይሁን እንደዚህ አይነት ራይቨለሪዎች አሉ። የፊዮሬንቲና ግን የባጂዮ መወሰድ ና የአስራዘጠኝ ሰማኒያን ሰማኒያ ሁለቱ ጨዋታ ለዚ በተለይ በአርቴሚዮ ፍራንኪ ጨዋታ ሲደረግ እንደዚህ አይነት መራርነት አለ። በተለይ ደግሞ ባጆ በለቀቀበት ጊዜ አልፎ አልፎ ለትልልቅ ክብሮች የሚወቃ ፊዮረንቲን የሚበቃ ፊዮረንቲና ለዩኤፋ ሱፐር ካፕ ፍጻሜ ደርሶ ነበርና፣ ያኔ ዩኤፋ የዩኤፋ ሱፐር ካፕ የፍጻሜ ጨዋታን በደርሶ መልስ ነበር ያደርግ የነበረው። የዩኤፋ ካፕ ሱፐር ካፕ አልኩኝ፣ የዩኤፋ ካፕ አሁን ዩሮፓ ሊግ የሚባለው ማለት ነው። እና በዛ ሰሞን ነው የባጆ ወሬ እየተወራ የነበረው። ያንን ጨዋታም እንዳናሸንፍ ቀልቡን ወሰዱት፣ በዝውውር ትኩረት እንዳያደርግ አደረጉት ተባለ። እና በኋላ ለዩቬንቱስ ተሸጠ በቅ ለዩቬ ተሸጠና መመል መገመት ትቻለች፣ ሲመለስ የሚሆነውን ነገር ዩቬ የፍጹም ቅጣት ምት ሲያገኝ ባጅዮ ምን አደረገ? መቼ ነው ኮሱ አልመታም። የፍጹም ቅጣት ምቱን እኔ አልመታም አለና ሌላ ተጫዋች የፍጹም ቅጣት ምቱን መታና፣ ሰዓት ከዛ ተቀይሮ ሲወጣ የዩቬ የፊዮሬንቲና ደጋፊዎች ስካርፍ ወረወሩበት፣ የላቪዮላ ቀለም ያለውን ስካርፍና ስካርፉን አንገቱ ላይ አድርጎ ምናምን ወደ ቴክኒክ ስፍራ ወደ ቤንች ሄደ። ከዛ በማግስቱ መጥጧ የዩቬንትስ ደጋፊዎች በለመምድ ሜዳ ላይ ለምን የፍጹም ቅጣት ምት ሰዓት መታ ቀረ አይ በረኛው እኮ አብሮኝ ተጫውቷል ያውቅብኛል፣ የሚል መልስ ነበር የሰጣቸው። ስለዚህ ይሄ ጨዋታ በቅዳሜ ደግሞ ይደረጋል። በጣም ፋስኔት ከሚያደርጉኝ ደርቢዎች መካከል አንደኛው ስለሆነ ማለት ነው ብርሃን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 በሽያጭ ማዕከል ማሽን ፖስ ለግብይቱ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ሥራችን